ወደ ሶስተኛው እንለፍ ኢዝሃር ኢዝሃር ማለት በቀጥታ ትርጓሚው ግልጽ ማድረግ ማለት ሲሆን ከኑን ሳኪና ቀጥሎ ከነዚህ ከስድስቱ የጉሮሮ ፊደላት መካከል ማለትም ሐምዝ ሀ ዐይን ሐ ገይን ኸ አንዱ ፊደል ሲመጣ ኑን ፊደልን በግልጽ ከመውጫ ቦታዋ በግልጽ እናነባታለን ማለት ነው በዚህን ጊዜ ታዲያ ኑን ሳኪና ከላይዋ ላይ የሱኩ ምልክት ተቀምጦባት እናገኛታለን ለምሳሌ

ስለዚህ ኑን ሳኪናን ያለምንም መደበቅና ያለምንም መጨፍለቅ በግልጽ ከቦታዋ እናወጣታለን ማለት ነው። ልክ እንደ ማንኛውም እንደ ሌሎቹ ፊደላት ማለት ነው። እዚህ ላይ ታዲያ እነዚህን ሁለት አንቀጾችን በጥንቃቄ ማንበብ ይኖርብናል። ምክንያቱም ብዙ ሰዎች የሚሳሳቱት ስህተት ስለሆነ፣ ኢነ ሃዛ ለሳሒሩ ሙቢን፣ ኢን ሃዛ ኢላ ሲሕሩ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

በጥቅሉ እንግዲህ ኑን ሳኪና ላይ የሸዳ ምልክት ካገኘን የጉና ድምጽ ላይ ሁለት ሐረካ ያክል በመቆየት እናነባታለን። ከሷ ቀጥሎ ባእ ፊደል ከመጣ ደግሞ የኑን ድምጽን ወደ ሚም ድምጽ ቀይረን ወይም ገልበጠን እናነባለን። ከሷ ቀጥሎ ከስድስቱ የጉሮሮ ፊደላት መካከል አንዱ ፊደል ከመጣ ደግሞ ድምጿን በግልጽ ከመውጫ ቦታ በማውጣት እናነባታለን።